እኔ የመከልቤ ነው የምልሽ። ሞቴ ነው ምን ችግር አለው? ይሄን ቀለበት ሞቴ የቡቡዬ ጓደኞች ማለት ነው ህይወታቸውን እስከ መሰዋት ድረስ ህይወታቸውን ይሰጣሉ። በጣም ነው የሚከፋው። አስበሀዋል እኔ እኮ በአረገው ደስ ይለኛል። ግን ሀይሚዬ ቀለበቱን መለሰች፣ መልሽ ስትል ነበር። ቀለበቱን መለሰች። ኃላፊነት ብቁ አይደለሁም እኔ ማስደሰት አልችልም። በሬ ደግሞ እኔ ቀለበት አስሬ በሉ ቀለበት መልሻለሁ ስትላችሁ ደግሞ እውነት መስሏችሁ ማለት ነው። አፍቃሪዎቹ እንዳትመለሱ። ዋናው ነገር ፊታችን ላይ ያለው ነገር ነው። ነገር ግን አንዳንድ ሰው በቃ ለሚወደው ሰው እምነቱን ነው የሚሰጠው ብዬ ነው ማስቡት። ተረዳማ ማንም አላወቅም። እንደዚህ አስረዳቸው ረ ሚኪዬ እንዲ ይግባቸው። መስቀል ሰጣት እያሉ እኮ ሲሰጥሽ የመስቀልን ትርጉም እናቃለን። ስለዚህ እምነቱ እና የሰጠሽ እያልከ ነው እምነቱን። ብዙ ነገር ጓደኛ ሲኖራችሁ ከወንድም ከመወለድ በላይ ነው። እውነት ዛሬ ሚኪ ያስተላልፈው ትልቅ መልእክት ነው። በጣም በጣም የሚገርም ጠርቺ ሰጣቸዋል። ልሻ ሚሻ እኔ አንድ ላይ የመሆናችሁ ምክንያቱ እንጂ መሆን መፈለግ ሚሻ አቡ ትላጫለሽ አላለም። እንደ ሚኮ ካራክተር ውስጥ የገባን ይመስለኝ አቡ ብሎ ሲሄድ ማለት ነው። በጣም የሚገርም ነው። ምንም አልክ ምንም፣ እኛ እንረዳለን። ኤኒታይም ክፍት በጓደኞቻቸው ቤት ፈታ እያሉ እንግዲህ በተለያየ ምክር አገልግሎት መተውልናል ማለት ነው። እሱንም ይሄ ከሰርክ ያልከውን ነገር የተቀደደውንም ነገር እኛ እናሰካክላቸው። ከመሸው ፕሮሰሱን ጀምሮ ከመሸው ጨርሶ ነው ነገሩ። ኦንላይንም ያልቃል። እንዴት ነው ነገሩ? አልገባኝም። ወደት ልትሄድ ነው? ግን ጊዜ አጥቼ ነው እንጂ ትላንትና አይቸው ነበረ። ያው ሄዳለሁ ሲል ማለት ነው። ግን ወደ መጨረሻ ላይ አወራለሁ። እዚህ ጋር ግን ስለ ሚኮ እና ስለ ሀይሚ ነው ዛሬ ማወራላችሁ። ወሬ ቁም ነገር ያለው ወሬ ነው ማወራላችሁ። ሀይሚ እንግዲህ ቀለበቱን መልሳለሁ ብላለች። እሱንም ላወራችሁ ፈልጋለሁ። ሰላም፣ ጤና ይስጥልን የኛ ወድ ቤት ሰዎች፣ እንዴት አላችሁ? እንዴ ናችኋለው? ለዚህ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ እኛ የማዳም ቅመሞችም አበረታቱ። ልክ እንደ ቡታጅራ ዩቲ ወሮች መሆን አለብን። በወኔ ትላላችሁ። እኔና የሀይሚ አድናቂ ሆኜ ታዲያ በወኔ ላልሆን ነው? ኧረ ፈቅ የለም ፍቅ። የሀይሚና የቡቡ ማድናቂ ሆኖ እንደዚህ ወደኋላ የለም። ቤተሰብ አይደል እና ዛሬ ማለት ነው ሀይሚና ብሩኬ በተለያየ ቦታ መጥተዋል። በተለያየ ስላችሁ ሀይሚም በወንድሟ ቤት መታለች ብሩኩም በወንድሙ ቤት መጥተዋል ማለት ነው። ብዙ ነገር ዛሬ የማወራችሁ ነገር አለ ስለ ሀይሚ ማለት ነው። ስለ ሀይሚና ቀለበቱን በተመለከተ እስከ መጨረሻ ድረስ ቪዲዮና አዳምጡት ማለት ነው። ከሚኪ ስጀምርላችሁ እንግዲህ ሚኪ ቀለበቱን መልስ ልል በነገራችን ላይ ቀለበት መልሽ እያላቸዋት ነበር። በቀደም መስቀል እንዴት መስቀል ይሰጥሻል ብሩኬ ምናምን ለምትሉ ሰዎች ሚኪ በግልጽ አስረድቷችኋል። ምክንያቱም መስቀል ምን እንደሆነ ቃሉ ለማይገባችሁ ሰዎች ማወቅ አለባችሁ። ባይዘወይ ስለ መስቀል ስታወራ የነበረችው የእስልምና እምነት ተከታይ ስለሆነች ብዙም አይፈረድባትም። ተቦታ ጅራቃችኋል ምናምን መስቀል ለቀለበት አይደረግም ምናምን ያለችው ማለት ነው። ሌላ ሰው አልሰጠም። ሶ ያው የፕሮሚስ ቀለበት ቢያደርግላት ጥሩ ነበር፣ ግን መስቀልም ያው ነው ያላችሁም አላችሁ። ለምታውቁ ሰዎች ይሄ መልስ ነው የሚሆነው። በትክክለኝነት መልሶታል ሚኪ ዛሬ ማለት ነው። በጣም በጣም በጣም በሚገርም ሁኔታ ነው ያስተላልፈው። ሀይሚ ደግሞ ማለት ነው ቀለበቱን እመልሰዋለሁ ስትል እንግዲህ ከቡቡ ጋር ተመካክራ እንደሆነ፣ ብዙዎቻችሁ ደግሞ ቀለበቱን መለሰችሁ ብላችሁ ሰፍ ብላችሁ ማለት ነው አንዳንድ የብሩክ አፍቃሪዎች ዛሬማ ብሩክ ማለት ነው ውበቱን ደፍቶበታል እና የተዋችሁት ሁሉ የተጽናናችሁ ዛሬ ቀለበቱን አወለቅ ስትል ሀይሚ ማለት ነው ጆራችሁ ቆም ቆም እንዳይል እና ለፕራንክ ብላ ነው። ያው የሚኮ ቻናል እንዲንቀሳቀስ ስለፈለገች ነው። እንግዲህ ሚኮ ሄኖክ በቃ ብዙዎቹ የብሩክ ጓደኞች ናቸው እና ጥሩ ሀሳብ አምጥታ ነው ሀይሚ ፕራንክ ያደረገችው። ያው ደስ እንዳላት ተናግራለች ገልጻለች፣ ከአንዴም ሁለቴ ብዙ ጊዜ። እንዲሁም ደግሞ ሚኮ ወላፈን ድራማ ላይ ገብቷል፣ መከወን ጀምሯል። ማየት አንፈልግም ነበር እስከ ዛሬ ማለት ተኬራር ገና እናይም ነበር። እሱ ከገባ በኋላ ግን ማየት ጀምረናል፣ እና አቅሙን እያየነው ነው። አቅም ያለው ልጅ ነው። አበረታቱልን። እኛን ከስር አንስታችሁ ሲ ላይ ፎቅ እንድንወጣ ያደረጋችሁን ቤተሰቦች እዚህ ላይም አሻራችሁን እንድትጥሩ እፈልጋለሁ ብላለችና የኛ ውድ የጨረቃ ፋሚሊዎች እውነት ነው ያው እና አበረታታቸው። የሰው ልጅ ተለውጦ ማየት ያስደስታል። ሊቢያ ሄደው ጥረውን እንግዲህ አይተናል። በሊቢያ ጠረፍ ላይ እንዴት እንደሆነ ብሩክ ሼር አድርጎት ቲክታክ ላይ ያው ያያችሁት ነው። ሌላም ብዙ ብዙ የምናያቸው ነገሮች አሉ። ከነዛ ከነዛ አንጻር በእንደዚህ አይነት ነገር አቅማቸውን አውጠው በአንድ ስልክ ተገዝቶ በእንደዚህ ራሳቸውን ቢቀይሩ በጣም ደስ ይላል። እግዚአብሔርን በትንሹ እንኳን ራሳቸውን አሸንፈው ከኖሩ በጣም ጥሩ ነው ብዬ ነው ማስበው። ለዚህም ደግሞ ሀይሚና ብሩኬ በተቻላቸው መጠን በጓደኞቻቸው እያበረታቷቸው ነው። እንግዲህ ዛሬ ይህንን ቀለበት መልስልኝ ለብሩኬ፣ እኔ አሁን መታሰር አልፈልግም፣ ወጣት ነኝ። ያው አንዳንድ ቦታ በሚያወሩት ወሬም እንትን ብላ፣ ከዛ አንጻር ተነስታ ቆንጆ ፕራንክ ነው ያደረገችው። እውነት ጥፍጥ ያለ ፕራንክ ማለት ነው። ሚኪ ቢጨነቅም ማለት ነው ተሰርቶለታል። ያው ከቡርኬ ጋር ተመካክሮ ነው። ቡርኬ ግን እንደዚህ አይነት እናንተ፣ ቡርኬ ተንከስ ሆነ፣ እንደዚህ ወይኔ ወንድሜ እንደዚህ በቃ የፕራንክ አለቃ ሆነ ቁጭ አልክ። ገረመኝ ብሩኬን ያዘዘኝ አለች ኮ ሀይሚ። ግን አይ የሱ ብቻ አይመስለኝም፣ ተቀሞ ነው ከአንጅ ጋር ከሀይሚ ጋር ተቀሞ ተቀላቅሎ ነው የሚሆነው እንጂ የሱ ብቻ አይመስለኝም። እና ሞቴን መርጣለሁ ይህን ቀለበት አልመልስም፣ እንደዛ ተለፍቶ ተደክሞበት። እኛ ደስታችሁን እስካሁን ድረስ አጣጥመን አልጨረስም። እንግዲህ በዙሪያቸው ያሉ ጓደኞቻቸው ምን ያክል ደስተኛ እንደሆኑ አስባችሁታል? ደግሞ ጭራሽ ቀለበት አድርገ ምናምን፣ ብሩኬ ይሄ የቢሎ እንትን ለብሰው በቃ በአንድ ቤት ሲኖሩ የጓደኞቻቸው ሰላም በጣም የሚገነነ የሚመስለኝ በዚህ ልክ ብሩኬና ሀይሚ አንድ ላይ እንዲሆኑ በጣም ብዙ ሰው ነው ጥረት የሚያደርገው፣ ከኦዲየንስ ጀምሮ እስከ ጓደኞቻቸው ድረስ፣ እስካሁን በምናየው ልክ ማለት ነው። በተወሰነው መልኩ በምናያቸው በተወሰነ መልኩ ጠላትም በዛው ልክ አለ። በዛው ልክ ደግሞ የሚጨነቅላቸው ጓደኞቻቸው አሉ። እንዲሁም ብሩኬ ብዙ ጓደኞች አሉት፣ እግዚአብሔር የተመሰገነ ይሁን። እኔ ግን አንድ ጥያቄ አለኝ፣ ቤተሰብ በክፋት አትሰዱብኝ። ና ለሀይሚ ነው ይሄ ጥያቄ ማለት ነው። ሀይሚ የሴት ጓደኛ የላትም፣ ማነው ሚዜ የሚሆናት? ጥያቄ ነው ቤተሰብ እንደ ነው ነው አሰብኩትና፣ ትናንትና ስለ ሰርግ ሲያወራ፣ ወይኔ ግን ለሀይሚ ማን ነው? አንድ እንኳን በቃ አሁን እነጽጌ ማለት ነው፣ እነጽጌ ደስ ይሉኛል ጓደኝነታቸው። የሴት ጓደኛ ማለት የሴት ጓደኛ ይሄም በተወሰነ መልኩ ያስፈልጋል። ምንም ቢሆን ምን ማለት ነው እንግዲህ። በሀይሚ ጋር የምናያት ማሄ ናት። ማሄም እንግዲህ እሷም የብሩኬ ጓደኛ ነት። ለሀይሚ እሷ እሷ የምታቃት ጓደኛው አይደለችም እንደምታቋት እንግዲህ አመጣጧን የሚያቅሰው ያውቃል። የብሩኬ ለየብርክ ጓደኛና የሐሰን ጓደኛ ነች እሷ ማለት ነው ማሄ እና በቅርብ እሷ ነች ያለችው። ከዛ ውጭ ግን ሀይሚ እከለስ ጓደኛ ናት የምትላት ጓደኛ እንዴት ነው የሌላት? እኔ ጥያቄ ያለኝ ቤተሰብ ማለት አለ አይደል፣ የሆነ ዝልቅ ብሎም ባይሆን እኮ አለ አይደል፣ አንዳንዴ ካንገት በላይም ቢሆን የሴት ጓደኛ ይኖራል ላለለት፣ የእውነተኛ ጓደኛ ይኖራል ላለለት፣ ደግሞ እንደዚሁ ጋር ላይ ላይሆን እንኳን የሚል ጓደኛ ይኖራል። ሀይሚ ግን እኔ ሰዓት ከብሩኬ ጓደኞች ጋር ነው ጓደኛ የምትሆነ ከወንዶቹ ጋር ማለት ነው። ከዛ ውጭ ምንም የራሷ ይሄ ነው የምትለው ጓደኛ የላትም። እና የሚዜው ከቀን እያሰብኩ ነበር፣ ማን ነው እንደዚህ ድሙንሙን ድሙንሙን አድርጎ ያው ይደክማል። ታውቃላችሁ ብዙ ነገር ያስፈልጋል። የሚዜ ጊዜ ሴት ያስፈልጋል። ያው ሚዜ ይመረጣል በነገራችን ላይ ነገር ግን ማን ነው የሚሆነው? ሳስበው፣ ሳስበው የመለኛው ሚስትና የሀብ ሚስት ናቸው የሚሆኑስ ብዬ አሰብኩኝና አሰብኩኝ። ቤተሰብ እና ደግሞ ወይ ደግሞ የሚያደንቆሽ ሰዎች እንኳን ሲገቡ አገር ሲገቡ እነሱ እንኳን የሆነ ሚዜ ሆኑሻል ብዬ አሰብኩኝ። እንደገና ደግሞ እህቶቿም አሉ፣ እህቶቿም እነሱም ትልልቅ ሆኑ ከእሷ ጋር እንዴት ለሚዜነት ትንሽ አይነፋም አይመጣውም ታውቃላችሁ። በእሷ ከእሷ ጋር ተመጣጣኝ የሆነ አንድ እንትና አለች፣ በቃ ማለት ሰምሪ ሰምሪ ሰምሪ አንደኛ ጊዜ ትሆናታለች ብቻ አስባለሁ። ከዛ ውጭ ሌላ ማን አለ? ሀዩ ናት። ሀዩ ሙስሊም ናት፣ ሙስሊም ትሆናለች። የምትሆን አይመስለኝም። ማህም ሙስሊም ናት፣ ትሆናለች ብዬ አላስብም። እና ብቻ በጣም አሰብኩትና ይሄ የራሴ ሀሳብ ነው ቤተሰብ። እናንተ ደግሞ የራሳችሁን የተሰማችሁን ስሜት ኮመንት ስር አስቀምጡ። ሌላው ከሚኪ ጋር ምርጥ ፕራንክ አድርጋለች። ለህዝቡ የሚያስተምር ነገር እንዲሁም ደግሞ የጓደኝነትን ጥግ ነው ያሳየው ሚኪ። እንዲሁም ደግሞ ስለ መስቀሉ ያረገለትን ማንነቱን፣ ሁሉ ነገሩን፣ እምነቱን ነው የሰጣት ለሀይሚ ትክክለኛ መልስ ነው የሰጠው። ብዙ ሰውም ጥያቄ ስለነበረ ማለት ነው። እንግዲህ እዚህ ጋር ሙሉን አልሰማሁትም፣ ቡቡ እንዳይቀር ነው ያው ይዤ የመጣሁት ማለት ነው። ሄኖክ ተትናንተ ወዲያ ያለውን ያለው ቪዲዮን ሰምቼዋለሁ እና ሄዳለው፣ ሰደዳለሁ፣ ፓስፖርቴን ትኬቴን ቆርጫለሁ ያለ ሄኖክ ያዙ፣ ይልቀቁኝ ሲል ነበር እና በትናንትና ባየው ነው ሀሳብ ሀሳብ መሰጠው አልተመቸኝም። ስራ ይበዛል ያው እኛ ጋር አርብና ቅዳሜ እሁድ ድረስ ማለት ነው። እና አይቸው ግን መልስ አልሰጠውበትም እና ከትናንትናውም ከተረዳሁት አንጻር ይሄ ልጅ ምን ሆኖ ነው ለዚህ ያሰበው ብዬ በጣም ተገርሜበት ነበረ። ምክንያቱም እንዴት እንዲህ ያስባል ከነ ብሩክ ጋ ሆኖ ማለት እንግዲህ፣ ከሰሩ ዩቱብ ቻናል ከሰራችሁ ውጤታማ ትሆናላችሁ። ያው በቅርብ ጊዜ ቢጀምርም ሄኖክ፣ ያው ጥሩ ነገር ነው አሁን ላይ ያለው። ስለዚህ እንዴት ስደትን ይመርጣል? ስደት ሀገርም ከሱ የተሻለ አይገኝም በሚለው አስቤ ይሄማ ቪዲዮ ሰራበታል ብዬ እያሰብኩ ነበርና፣ ዛሬም ደሞ ቡቡ ተገኝቶ በዛ ቦታ ላይ ስላለው ነገር ሲመክረው እንዲሁም ደግሞ ቤኪ ጋር ስራስ እንዳስቸገረው ብሩኬ እየነገረው ነበር መግቢያ ላይ ትንሽ አጭር ሰምቻለሁ ጨርሸ ግን አልሰማሁትም ጨርሸ ሰምቼ ነገ ማብራራበት ይሆናል ምን እንደሆነ ምጻሜውን አላየሁትም ልሂድ ይሁን ልቅር ይሁን ያለው ይሄን ልነግራችሁ አልችልም የሰማችሁ ካላችሁ ያው ሰምታችሁታል ማለት ነው ነገር ግን ስደት እንጃ ስደት እኔ ለሰው አልመርጥም ብዙ ጊዜ እዛ ብዙ ነበር ዛሬ ግን ባጭር ነው የመጣሁት ብቻ ግን ለነገ እንገናኛለን ስለ ስደት ያው ብሩኬ ራሱ ውጭ ሀገር ሄደን እንኖራለን ባለው ራሱ ትናንት ብዙ ኦዲንሶች ራሱ እንትን እያሉ ነበር፣ ቅሬታ ነበራቸው። እንዲሁም ደግሞ ሰርጌን ሌላ ሀገር ነው የማደርገው ባለው ራሱ በጣም ብዙ ነገር ኮመንት ስሬ የተጻፈ ነበር። እንዲሁም የብዙ ሰው ሀሳብ ነው፣ ባይዘወይ ሰርጉን ብሩኬ ከእናቱ ጋር ካላረገ በጣም ነው የሚያስጣላ። ኦነስቲን ትነግራችሁ። ባይሆን ለጫጉላ ሽረሽራቸው የፈለጉት ሀገር መሄድ ይችላሉ። ሰርጉ ግን በተወለደበት ሀገር ቢሆን እንዲ ደስ ይለኛል። ቤተሰቦች እንደዛ ብናደርጋቸው በጣም በጣም በጣም ደስ ይለኛል። እንዲ እናቱን ትቶ ሌላ ሀገር እኔ የአብርሃምን ሰርግ ሰርግ አልለውም፣ እውነቴን ስነግራችሁ ማለት ነው። የአብርሃም ሰርግ ኧረ ለቅሶ በሉት እሱ እኔ እኔ እንደዛ ደስ አይለኝም። ቤተሰቡ እናቱ የወለደችው መርቃው ተመርቀው ተስመው በቃ እኔ እንጃ። ይሄን ነገርማ ቤተሰቦች ፎከስ እንድታረግበት ቪዲዮ ሰራበታለሁ በሰፊው ማለት ነው። ዛሬ ግን የመጣሁበት ሌላ ስለሆነ ያው ላወራ አልፈልግም። ያው ሄኖክ ጋ እንግዲህ እንደምታዩት ካልሄድኩ ነው የሚለው ስደት፣ ትኬቱ ደግሞ ቆርጦበታል፣ ተቀዶበታል። ብሩክ ዛሬ ለዳኛ ነው የተጠራው ምክንያቱም የተቆረጠውን ነገር እናስተካክላለን። ምንድን ነው የጎደለብህ? ምንድን ነው ያጣኸው ነገር? እኛ ለመቼ ነን? ተረዳርተን ነው እዚህ የደረስ ነው። ስለዚህ አሁንም ቢሆን ያለውን ነገር ከበር እንደራረጋለን። ምንድን ነው ችግሩ? ስደትን እኮ እኛ ሞክረ ነው ነበር አልተሳካም፣ እያለ እንግዲህ የራሱን ሀሳብ ያስታይ ሲሰጥ ነበረ። ብሩኬ እንደዛ ሲል ሰምቼዋለሁ። ሶ እውነት ነው ስደት ላይ ሆኖ ምንም አይነት ነገር ጠባይልም። ከኛ ከእህቶችህ ልትማር ትችላለህ። እንዲሁም ደግሞ ወንዶችም ይሄዱ ይኖራሉ። ያው ትሰማለህ። በመስማት ብቻ ማመን ነው። እንዲሁም ደግሞ እያየህ ነው። ጠረፍ ላይ ሄደው ከቤተሰብ ብር እየጠየቁ እንደዛ እየተገረፉ እየተዘቀዘቁ ብዙ ስቃይ ነው የሚደርሰው። ስለዚህ እኔ ስደት ሂዱ ብዬ እኔ በአሁኑ ሰዓት እኔ አልመክርም። ምክንያቱም ከኢትዮጵያ የተሻለ ኑሮ ምንም ነገር የለም። በአሁን ሰዓት በየቦታው የኑሮ ውድነት እያው ነው። ሶ እኔ እንጃ ሄኖክ፣ እንግዲህ ለድራማም ከሆነ ያመጣኸው ትክክለኛም ከሆነ እንግዲህ እኛ የምንሰጥ ሀሳብ ይሄን ነገር አትምረጠው። ጥንክር ብለህ እዛው ከነ ብሩኬ ከነ ሀይሚ ጋር እነሱን የመሳሰለ ምርጥ ምርጥ እህትና ወንድም አለ። ከእነሱ ጋር ሆናችሁ አብራችሁ መስራት ነው። እንዲሁም ደግሞ የጨረቃ ፋሚሊዎች ችግር የለባቸውን። በፍቅር ላይ የመጣን ሰው ሁል ጊዜ ከፍታቸውን የሚፈልጉ ናቸው። በጣም ሼር ላይክ እያደረጉ ነበረ። ሚኪንም ሄኖክንም አምሳሺ እንዲገባ በጣም ጥረት እያደረጉ ነው። ባይዘ ወይ አምሳሺ ለመግባት በጣም ዳገት ነው ይሆናል ብላለች። እንትና ማለት ነው መለኛውም ትላንት ሲሰምች ነበር ስምሪ ሰምሪ 50 ሺህ ደርሼ ለመግባት በጣም ዳገት ነው የሚሆነው። ዩቲዩብ ቻናል አንዳንዴ ያው ያነሳል ሰብስክራይብ እና ከዛ አንጻር ነው የሆነ ሰዓት የሆነ ፉል ሊሆን ሲል ያነሳል። በዛ ምክንያት ነው ያው እንግዲህ ሼር እያደረጋችሁ አስተዋጽኦችሁን ማስተላለፋ፣ ግን እንግዲህ የራሳችንና አስተዋጽኦ አሻራ የጨረቃ ፋሚሊ አሻራ ማሳረፍ አለብን ማለት ነው። ስለ ቡቡ እና ስለ ሀይሚ የሚዜውም የሰርጉም የሆነው አንድ እስኪ፣ አንዳንድ ኮመንት ጻፉ። እኔም ደግሞ ነገ በሰፊው ላወራበት ሞክራለሁ ብዬ አስባለሁ። ምክንያቱም ይህን ነገር ማስቆም አለብን። ምክንያቱም ጫጉላ ሽርሽር የፈለጉበት አገር ሂዱ። እኔ ግን ሰርጉን ከሙሽዬ ተለይቶ ባይሆን ደስ ይለኛል። ቤተሰብ እስኪ እናንተስ ምን ትላላችሁ? ባይ